ትንሽ ብርሃን ታገኛለህ ህይወትህን ለመቀየር ትንሽ ብርሃን ታገኛለህ ከጨለማ ለመውጣት ትንሽ ብርሃን ይኖራል ከዛሬ የተሻለ ነገን ለመጨበጥ ምን መሰለኝ ነው ወዳጅ ህይወትህን ለማሻሻል ኑሮህን ለመቀየር ብዙ መጣር ብዙ መልፋት ብዙ መማር ብዙ ድግሮችን መያዝ አያስፈልግም የግድ ጀስት ትንሽ ትንሽ ትንሽ ብርሃን ሊኖር ያስፈልጋል ህይወትህን ለማሻሻል እስከ መጨረሻው ለመለወጥ ይሄው ማንነት ስለወጥ ነው እንጂ ኪስ ስለወጥ አይደለም። ነገህ የሚሻሻል ህይወት የሚቀየረው ለሌሎች የሚተርፍ ማንነት ለሌሎች የምትርፍ ነገህ እንድኖር ከፈለክ ማንነትን ቀይር። ማንነትን ለመቀየር ደግሞ ብዙ መጣር ሲሆን ጃስት አስተሳሰብን አመለካከትን መቀየር ነው። ለዚህ ዓለም ያለህን እይታ፣ ከፈጣሪ ጋር ያለህን ሪሌሽንሺፕ፣ ከሰው ጋር ያለህን ህብረት መቀየር ነው ያለብህ። በምን አይነት እይታ ነው ሰዎችን የምትመለከተው? በምን አይነት እይታ ነው ለዚህ ዓለም ፐርሰፕሽን ለዚህ ዓለም ምላሽ የምትሰጡ። ስለዚህ አስተውል። ከፈጣሪ ጋር ያለ ሪሌሽንሽፕ አመለካከት ነው እንጂ ነገኔ መስኖ ዛሬ ላይ ያለ ምንም ነገር ማለት አይደለም ማለት ነው።